ኢትዮጵያ በብዙ ማዕድናት የታደለች ብትሆንም የማዕድን ልማት ዘርፉ በውስብስብ ችግሮች የተተበተመ ከመሆኑ አንጻር አብዛኛው የማዕድን ሀብት ገና ወደ ልማት እንዳልተሸጋገርና ያለውን እምቅ አቅም ያህል ውጤት እንዳላመጣ በመደመር መንግሥት መጽሐፍ ገጽ 51 ላይ ሰፍረዋል። ኢትዮጵያ በብዙ ማዕድናት የታደለች ብትሆንም አብዛኛው የማዕድን ሀብት ገና ወደ ልማት አልተሸጋገርም። እንደ ታንታለም ያሉ የከበሩ ማዕድናት የምርት ጅማሬዎች አሉ። እንደ ወርቅ ባሉት ላይ ደግሞ በተወሰነ ደረጃ ጥሩ እንቅስቃሴ ጀምረናል። ሰፋፊ ሽፋን ያለባቸው እንደ ነዳጅና ፖታሽ ያሉ ሀብቶቻችን ገና ብዙ መስራት የሚጠብቁብን ናቸው። ሀገራችን ለነዳጅ ዘይት ግዢ ከፍተኛ የውጭ ምንዛሬ ታውጣለች። ለማዳበሪያ ዋነኛው ግብዓት የሆነውን ፖታሽን በከፍተኛ ደረጃ ታቅፋ ለማዳበሪያ ቢሊዮን ዶላሮች ትከሰክሳለች። የተፈጥሮ ሀብታም የልማት ድሃ መሆናችን ያስቆጫል። ተገደን ሳይሆን ወደን ፈቅደን ድሃ የሆንን ይመስላል። ይሁንና የመደመር መንግሥት ከዘርፉ የሚገኘውን ሀብት ለማሳደግ የፖሊሲ የሕግና የአሰራር ማሻሻያዎችን አድርጎ ተጨባጭ ለውጦች ታይተዋል። የመደመር መንግሥት ለግሉ ሴክተር ላቅ ያለ ትኩረት ሰጥቷል። አምራቾች በኢንዱስትሪው ዘርፍ መዋለ ንዋያቸውን እንዲያፈሱ ተደጋጋሚ ጥሪዎችን አቅርቧል። ምቹ ሁኔታዎችንም አመቻችቷል። የኢትዮጵያ መንግስት ግልጽ ፖሊሲ አለው። የኢትዮጵያን ችግር፣ የኢትዮጵያን ተራራ መንግስት ብቻ ይፈተዋል ብሎ አያምንም። መንግስት እና የግሉ ሴክተር በትብብር የኢትዮጵያን ስብራቶች፣ የኢትዮጵያን ተራሮች ሜዳ በማድረግ የኢትዮጵያን ብልጽግና ለማየትና ለልጆቻችን የበለጸገች ኢትዮጵያን ለማውረስ በጋራ እንድንቆም አደራ ማለት ትፈልጋለሁ። አነስተኛና መካከለኛ አምራች ድርጅቶች የማዕድን ምርቶችን ለማሳደግ አበርክቷቸው ጉልህ እንደሆነ የመደመር መንግሥት መጽሐፍ ያትታል። የመደመር መንግሥት ትኩረት ካደረገባቸው የማዕድን ሀብቶች መካከል የሲሚንቶ ፋብሪካዎች ይገኙበታል። ኃይልን በመቆጠብና ዘመናዊ ቴክኖሎጂዎችን በመጠቀም በቀን 150 ሺህ ኩንታል ሲሚንቶ የሚያመርተው የለሚ ሲሚንቶ ፋብሪካ የተገነባው የመደመር መንግስት በዘርፉ በሰጠው ልዩ ትኩረት አማካኝነት ነው። የወርቅ ምርትን ለማዘመን ታላላቅና ዘመናዊ ፋብሪካዎች ተገንብተዋል። ብዝሃ ዘርፍ ኢኮኖሚ ነው የምንከተለው። በአንድ ሲንጉላር ሴክተር ላይ ያተኮረ ኢኮኖሚ ለኢትዮጵያ ያዋጣም ስንል አንዱ የመረጥነው ማይኒንግ ነው። ይሄ ኩምሩክ የወርቅ ማምረቻ ፋብሪካ ነው። በጣም ግዙፍ ፋብሪካ ነው። ምናልባት በምስራቅ አፍሪካ ትልቁ ፋብሪካ ነው። ከ20 ኪሎ ሜትር በላይ ራዲየስ ቦታ የያዘ ነው። ሶስት ግድቦች አሉት። በሺ የሚቆጠር ሰው የያዘ ካምፖች አሉት። ትናንሽ ከተሞች አሉ ማለት ነው። እራሱ ፋክቶሪውም በጣም ዘመናዊ ፋክቶሪ ነው። ከዚህ ቦታ የምናመርተው ወርቅ በአመት እስከ አንድ ቢሊየን ዶላር ዋጋ ያወጣል። ለእኛ የመጀመሪያችን ነው። በዚህ ደረጃ ዘመናዊ የሆነ ወርቅን ከኦሩ ጀምሮ ፕሮሰስ አድርጎ ለሽያጭ የሚያበቃ ግን ኦቶሜትድ የሆነ ሲስተም መሆኑ ፋብሪካ መሆኑ አንድ እውቀት ሽግግር፣ አንድ ጅማሮ ኢትዮጵያ አመጣ ማለት ነው። የመደመር መንግስት ህጋዊነትን ለማበረታታት በማዕድናት ሽያጭ ላይ የዋጋ ማሻሻይ አድርጓል። የተበታተነውንና እጅግ ኋላ ቀር የሆነውን የባህላዊ የማዕድን ሥራ ለማዘመን ጥረቶች ቀጥለዋል። በባህላዊ መንገድ የምናወጣው የወርቅ ስርዓት አብዛኛው ብክነት ነው። በገበያ ስርዓቱ ብቻ ሳይሆን የአወጣት ስርዓቱ በራሱ ከአንድ ቶን ሊገኝ የሚገባውን ወርቅ ያህል አናገኝም። ጥቂት አግኝተን አብዛኛው ይባክናል። ይሄ የኤትኖ ማይኒንግ በዚህ አካባቢ ስራ መጀመር ያለው ፋይዳ ያ ይባክን የነበረውን ወርቅ ባጠረ ጊዜ በከፍተኛ ኳሊቲ በርከት ያለ ወርቅ ለማግኘት ያስችላል። ህገወጥ በሆነ መንገድ ሲሰራ ብዙ ጊዜ የህይወት አደጋም ያጋጥማል። ብዙ ወርቅ ማግኘት ብቻ ሳይሆን ትራንዛክሽኑም ህጋዊ ስለሚሆን ሰዎች ትርፋማ ይሆናሉ። ኢትዮጵያ የተትረፈረፈ የድንጋይ ከሰል ማዕድን ባለቤት ናት። የመደመር መንግሥት የሀገር ውስጥን አቅም ለማሳደግ በሰጠው ሰፊ ትኩረት ባለፈው 2017 ዓመተ ምሕረት። በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን ኢቲ ማዕድን ልማት የድንጋይ ከሰል ማምረቻ ፋብሪካ ተገንብቶ ወደ ሥራ ገብቷል። ፋብሪካው በሰዓት 150 ቶን ድንጋይ ከሰል የማምረት አቅም አለው። በማዕድን ረገድ እንደምታውቁት በደቡብ ምዕራብ አጠቃላይ እምብዛም ማዕድን ጥቅም ላይ ውሎ አያውቅም። ከፍተኛ የውጭ ምንዛሪ አፍሰን ስናስገባ የነበረውን የድንጋይ ከሰል በሀገር ውስጥ ለማምረት እንደተባለውም ሰፊ ፖቴንሻል ስላለን ወደፊት ወደ ውጭ ለመላክም እድል የሚሰጥ ነው። የማዕድን ዘርፍን በዚህ አካባቢ ስንመለከት በመጠነኛ ደረጃ ሲሚንቶ ማምረት የሚያስችል ሰፋፊ ቀይ አፈር ስላለ የጡብ ምርት ማምረት የሚያስችል አቅም አለ። የድንጋይ ከሰልን በስፋት በማምረት ኢንዱስትሪዎች ከውጭ የሚያስገቡትን የድንጋይ ከሰል ወደ 34 በመቶ ዝቅ ማድረግ ተችሏል። በኮንትሮባንድ የሚባክኑ የማዕድን ምርቶችን የመቆጣጠር ሥራውም ተጠናክሮ ቀጥሏል። ኢትዮጵያ በአፍሪካ ውስጥ ከፍተኛ የማዕድን ሀብት ያላት ሀገር ናት። ነገር ግን ባክኗል። የቅርብና የሩቅ ጠላቶቻችን እነዚህ ምርቶች ከወጡ ኢትዮጵያ ካደገች፣ ኢትዮጵያ ከተለወጠች ስጋት ይሆንብናል ብሎ ስለሚያስቡ ወርቁም፣ ተንታለሙም፣ አይረን ኦሮም፣ ሊቲየሙም ሁሉም አይነት ማዕድን ያላት ሀገር ምንም እንደሌላት ሆና እስካሁን ቆይታለች አሁን ከለውጥ በኋላ መንግስታችን የማይኒንግ ሴክተር ከፍተኛ ትኩረት ከሚገባቸው ሴክተሮች አንዱ ነው በማለት በሁሉም መስክ ከፍተኛ እንቅስቃሴ ተጀምሯል።